አንቺ የሚመችሽ ብሩክ ፊን ፊን ፊን ፊን ያረግሻል። ከማይሆን ሰው ጋር አይን እናትዬ፣ ጡን ጡን ጡን ጡን አትበይ። አረ ፊትሽን ማጉሮ በረቡት አሁንስ እንደው ደህና ወፈር ያልሽውን ደህና ቦርጭ ያዝ ያረግሽውን አሁንስ እንደው ሚንጭር ሚንጭር ሚንጭር ያረጉሻል። ይህ አጭር ቀሚስ አቤት ይህ አጭር ቀሚስ ቂጥ ገልቦ መሮጥ መጣ ይሄ ዶላር እንደዚህ እንደው ቂጥ ያስገልባል። እንድናንተ ረ ተው ተው ተው፣ ወሬ እኔ ያስጠላኝ አሁንስ። እንደህ ጭቅጭቃችሁ ምናችሁንም ሰው ሊያዳምጠው አልቻለም። እንደሚያምርብሽ እዛው ቡሮክሽ ጋር ተጨቃጨቂ። ሌላ ነገር ሀይሚዬ ምንም አያምርብሽ፣ ወላሂ። ከሌሎቹ ጋር ይሄ ሄደሽ ልጥፍ እንደወዘቃ ሄደሽ ልጥፍ እንደወዘቃ ምትዩ እንደው ማይመች ነገር ነው። እናትዬ እናትዬ ነው በዚህ አይነት ዛሬ እንደው ብቅ ብዬ ልሻለሁ ልሻለሁ። እንደው በሚመቸው ነኝ። ያን ነው ብሩክን አይደለም ነው ብትዩሱ ሻልሻል አ እዛ ብሩክን ነው አይደለም፣ ነው አይደለም በዚህ አይነት ታጨካቸኪ እንጂ ይሄ ቺ አትመችም እንግዲ፣ አግራጦ ወንደ አግራጦ ማለት ነው። እንደዚህ ያለ ስራ ያ አግራጦነት ነው። ስለዚህ ዛው መንጨቅጨክ እያልሽሱ ጋራ እንደዛው ይሻላችኋል። ለማንኛውም እንደዛው እንደሚበጀው እንደሚበጃጀው ሆናችሁ ብትመጡ ይሻላችኋል። እና ይሄን ይመስላል። ዛሬ የመጣሁላችሁ አጀንዳ አንድን አንድ እንግዲህ በብሩክና በሀይሚ በብሩክና በሀይሚ ነው ሀይሚዬ፣ ተያይ ነው የምለው እንግዲህ እንግዲህ እዛው ብሩክ ጋራ እኝኝኝኝኝ ስትይ ነው የሚያምርብሽ። ሌላው አያምርብሽም በሉልኝ። ይችልሽ ይሄ ነው ዛሬ ያለኝ አጀንዳ አንድና አንድ እንዲሚያምርብሽ ነው። ይቶሎ ብሩህ ጋራ አኛኛኛኛኛኝ እንድሙጀሌ ተርፊ ታርፊ ሙጀሌ ያ ነው የሚያምርብሽ ሌላው እንዲሁ ነገር ቆስቆሳ ማለት ነው። አላጀበኝም፣ ነገር አለማችሁ የድንጋ ወፍጮ ሆናችሁብኝ ምንሻ ጭቅጭቅ

ስሙ ተረፈን ነው እና ስለዚህ፣ ያው እናቴ እንግዲህ አትቾካቾኪ፣ ፊትሽንም የሚያንደበድብ ነገር አስይዘውሻል። በጥፊ መታችሽ እንዴች፣ ሴትዮ ፊትሽ በጥበጥ ብሏል። አሁን ደሞ ያው እንግዲህ ተቡሮኬ ጋራ እዛው ኘኝ በእንጂ ላንቺ የሚመቹ አይደሉም። ነው እኔ የምለው አሁንም፣ ቅድምም ነገም ተነገም ወደ አልሻ አለው። በላይክ በሰብስክራይብ በመከባበሉ ወገኖች እዩ ዛሬ በዛ አይነት አዩ እንዲያመጥቼላችኋለሁኝ። ኩንት ጠፍሻን ግርሻን እንግዲህ ያው ያስፈሽገኝ ነው። ገና ስንት ሰዓት ገና የእንቅልፍ ሰዓት እኮ ገና ገና ገና ገና ነው እና ይሄን መስራት ዛሬ የመጣሁላችሁ አጀንዳ እንደ አንድና አንድ እንግዲህ ላይክ ሸር ሰብስክራይብ በማድረግ ግቡ። ይሄ ነው ያለኝ አጀንዳ። ታብ ላይክ ሼር ሰብስክራይብ አድርጉት። መቶ ሺህ ከታቱኝ እኔንም ሁለት መቶ ሺህ ከታቱኝ። እሺ፣ ሁለት መቶ ሺህ ከታቱኝ። አሁን ምንድነው እናንተ አይቀነስበት አናይልበት? ምንድነው እናንተ ምንድን ነው ተሸለከቱ ይናወራሉ አሏችሁ? እንደ ምንም ነውር የለውም። ምን ችም የመሰለ እንግዲህ ለእናንተ ደግሞ ተመሰላችሁ በሉት፣ ያው በሉት ማለት ነው በቃ። እና ይሄን ይመስላል ወገኖች ዛሬ አንድ እና ሁለት ይሄ ነው። ዛሬ ከች ከች ያደረገኝ እንግዲህ በዋናው ነው ማለት ነው። ላይክ ላይክ ላይክ ላይክ እያደረጋችሁ ግቡ። አንድ እና ሁለት ይሄ ነው ያለኝ እላችኋለሁኝ። ገባ ገባ በሉ ላይክ እያደረጋችሁት አንድና አንድ ላይ ከርግት ይሄ ነው ዛሬ ያለኝ አንድና አንድ አጀንዳ። እንግዲህ በዚህ አይነት ነው። ያው ግቡ ግቡ ግቡ ግቡ ግቡ ብያለሁኝ። ግቡ ግቡ ግቡ ግቡ ብያለሁኝ። ያለኝ ይሄ ነው።

ይታየ ነበር። ወንኒ ወሬያቸው ጭቅጭቅ ነው እና ይህን ይመስላል። እንግዲህ አንድ አንድ ያመጣሁበት አጀንዳ ማለት ነው እና ጫፉ ቤት ነኝ ያለሁት እኔ ተመነምረው